እሺ አፍቃሪ፣ ወደ አፍቃሪያችን እንሄዳለን። ያልተፈታ ህልም ያልተፈታ ህልም፣ እንኳን ደህና መጣህ ወንድሜ። አይ በይ እንኳን ደህና ቆያችሁኝ። እሺ ከቶክ። እሺ ከምን እንደምጀምር አይ ዶንት ኖ ነው፣ ግን ያ የሚኖር ታሪክ ነውና በስራ አጋጣሚ ነው ሄድኩኝ ወደ ቦታው እዛ አጋጣሚ ቤት ተከራየው። በወቅቱ የልጅቷ ባል በነበረው ሀገራዊ ሁኔታ ሁለት ሺ አንክ ስምንት ዘጠኝ ዘጠኝ ሁለት ዘጠኝ በግጭት ምክንያት በነበረው ሀገራዊ እንትን ህይወቱን ያጣል ያልፋል። ህፃኗ አመት አልሆናትም። ልጅቷ ልጅ አለቻቸውና የምታውቀው ነገር የለም። እኔ እዛ ግቢ ገባሁ፣ አመታት አለፉ። አንድ አመት ምናምን አይትን ካለፈ ልጅቷ እንደ አባት እኔ ነው የምታየው። አም ሶ ፕራውድ የእሷ አባት በመሆኔ እንደዛ በማሳደጌም በጣም ጥለኛ ነ በህይወቴ በምኮራበት ነገር አንዱ ስ ነው። እና በብዙ ነገር ነች እያልን እያልን ትቀራርብ ያለች እሷ በጣም ሀዘን ውስጥ ነች። በጣም ጥልቅ ሀዘን የምትወደው የምታከብረው ሰው ነው ያ ደፍኔትሊ ለመናገር ስለ እውነት በጣም አይዶ ነው። እኔ ሰው በዛ ልክ የሆነ ሰውን ይወዳል ብዬም አስቤም አላቅምም። ስትላ መች ስትቀርቢ ምን ስትይ ሁኔታዎች ተቀየሩ እና በሁለታችን መካከል ያ መዋደዱ ነገር ተጀመረ። አይዶኑ ነብስሽን የምሳቸው ነገር ታውቂያለሽ፣ አቢባ። እኔ በጣም ነው ሙላት። ልጅቷን በጣም ህፃኗን በጣም እውነት እኔ መወለድ ቋንቋ ነው የሚለውን ነገር ራስ ያረጋገጥኩት የኖርኩት ስለሆነ በጣም ነው መወዳት በጣም ነው ማከብራት አይዶን ነው ቃል የለኝ አይ ቲንክ ስናገር ልንተባተብ ይችላለው እያልን ሄድን እና ከቆየም በኋላ አይ ቲንክ ሁለት ሺ አስራ ሁለት ከሶስት ዓመት እንደዛ በኋላ ሁለት ሺ አስራ ሁለት ላይ እኔ ስራ ቀይራለሁ አይ ቲንክ ወደ ሌላ ቦታ አገባሁ የተሻለ እንትን ነው ያራርቃል ቦታው አጋጣሚ እኔ በሚወለቅበት ሰዓት እሷ ፋሚሊ አለ ምንም አለ። ኦፊሻል አይደለም እንትናችን ግንኙነታችን፣ ግን ሰው ሊያማሽ የሚችል ደረጃ ላይ ነው፣ በከዛም በላይ ነው። ምክንያቱም ኤቭሪ ሞመንት ህጻኗን ይዤ እኔ በቃ መውለድ ሌላ ታሪክ ነው። አባት መሆን ያው እምነት ነው ባይዘው። አባት መሆን ግን አይዶ ነው የምትላበሽው ደምሽ መንፈስ ውስጥ የሚገባ ያክል ኤቭሪቲንግን ተመልሼ ሳስታውስ ደስ የሚለው ጊዜም የእሷ አባት ሁኝ ያሳለፍኩት ጊዜ ነው። እና እስኪገርመኝ ድረስ ሌላ ቦታ ሄድኩኝ፣ ሌላ ስራ። እንደዛም እያለ ቀጠለ። ሄዳለው፣ ኤቭሪታይም ይሄዳለው፣ ምን ላለው፣ ኦፊሻልም ሳይሆን ቤተሰብ ያው ያወቀው አይነት ነገር እስኪመስል ድረስ በጣም ደስ የሚል ህይወት፣ ከምንም በላይ ዋጋ የሚከፍል ሰው አለ አለ። ወደዚህ ሆንኩ ባልም፣ እሷም በምትችለው ሁሉ ዋጋ መክፈል የቻለች ሰው ነች። እያልን እየቀጠልን ምን እያልን በዛ መካከል የምታስተናግጃቸው ህይወት እንትኖች አሉ። ፋሚሊ ምን ሌላ ከዚህ ከፍቅርሽ ውጭ ያለው ህይወት እነሱ ነገሮች ይከሰታሉ። ና እንደዛ እያለ ሲቀጥል ሁለት ሺ አስራ ሶስት አይ ቲንክ ሁለት ሺ አስራ ሶስት ላይ አጋጣሚ ይህኔ የቤተሰብ ጋር ፋዘር በህይወት ያርፋልና አይ ቲንክ ትንሽ ራቅላል ለሱ አለመሄድም ወቅቱም ጥሩ አልነበረም፣ ምቹ ሁኔታ አልነበረም፣ ፋሚሊ ኦፊሻል አልሆነም። እንደዚ አይነት ነገሮች ስለነበሩት እያል እየሄድን እያለ እኔም ደርሼ መጣሁ ምናምን ነገሮች እንደዛ ምን ስራ ቦታ እየተመላለስኩ ሩቅ ነው የምት ለመናገር በትንሹ አምስት መቶ ኪሎ ሜትር በላይ ነው የምናራቀው እና እንደዚያ አይነት ነገሮች ክፍተት እየፈጠሩ ምቱ አይምቱ አላቅም። ትልቁ እንትን ግን ፋሚሊ ጋር የነበረው ኬዝ ነው። አይ በይ

እያልኩ ቀጠልኩ። ኖርን ኖርን ያለፍን መጣንና አስራ አራት አስራ አምስት ላይ እንደዛ እያለ ሄደ፣ ነገሮች እየገፉ ሄዱ። ሁለት ሺህ አስራ አምስት ላይ እኔ በአጋጣሚ ለትምህርት ወደ አዲስ አበባ እሄዳለሁ። ፋሚሊ እሷ አዲስ አበባ አሉ ያ ከይዙ ደግሞ ሁለት ሺህ አስራ አምስት ላይ ትንሽ አማራ ክልል ላይ ጥሩ አልነበረም። እሷም ወደ አዲስ አበባ እንድትመጣ መችለውን ሁሉ አደረግኩ። በዛ መካከል የእውነት ለመናገር ስለ ህፃኗ መቼውንም ቢሆን ከአንድ በቴም ከምኔም በቃ አይዶ ነው። ባይዘወይ አሁን አብረን አይደለንም ተለያይተናል። ነገሮች ሁሉ እንዳልነበሩ ሆነዋል። እንደዛ ቢሆንም ግን እጀ ላይ የታሰረ ቀለበትና ያሰረችው ማተ መቼውንም አይፈጣም። የእውነት ለመናገር አይዶ ነው። ምን እንደሚፈጠር አላቅም። ነገን አላቅም እያልኩ ሄድኩና በዛ መካከል አብረን እያለን ሁለት ጊዜ የትምህርት እድሎች መጥተው እሰርሻለሁ ከሀገር ውጭ የምወጣባቸው እድሎች ሁለት ጊዜ እነሱን ትቼል ላ ለመሄድ እንትን ፋይናል ሁለት ሺ አስራ አምስት ላይ ነገሮች ጥሩ መልካል ይዛሉ። ወደ አዲስ አበባ እነሱ መጡ። ፋሚሊም አዲስ አበባ አለ። ምን አለ፣ እኔ አዲስ አበባ ነበርኩ። ጊዜው ጥሩ እንትን አልነበረም። ፋይናል እየተማርኩ ያለ በቃ ነገሮች ጥሩ አልሆነ ሲሉ እኔ መራቅ ስለነበረብኝ አፕላይ አደረኩ። የሆነ ቦታ ላይ ያ ሁለት ሺ አስራ ስድስት አፕላይ ያደረኩኝ በስድስት ወር ውስጥ ትቼ ወጣሁ ከሀገር። የእውነት ለመናገር በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። በጣም እኔስ በቃ በዮቴካጠረፍኩት ነገር ስለ መዋደዳችን ስለ ፍቅሩ ስለምኑ መግለጽ አይቻልም። እዚህ ላይ አይነገርም። ስሜትን ባይዘወይ ፍቅርን መናገር አይቻልም። መኖር እንጂ የምትኖሪው ነው። ይሄ እንዲህ ነው ምናምን አይደለም ተግባር ነው፣ የምትኖሪው ነገር ነው። እኖረዋለሁ። አይ ቲንክ በቃ ያን ተመልሽ የሳስብ ሁሉ ውስጤ ላይ የሚፈጥረውን ስሜት አይደ ነው መናገር አልችልም። አሁንም አለ፣ እናወራለን። እሷ የምትለው ኖርማሊ በቃ ከዚህ በኋላ የራስን ህይወት ኑር አይነት ነገር ነው። እኔ የኖርኩ ነው፣ አንተም የራስን ህይወት ኑር የሚል እንትናው። ቴክስት የምታደርገው ኮንታክት የምናደርገው ኖርማሊ በሶሻል ሚዲያ ነው። መደወል የምችልበት ኮንዲሽን ላይ ምናምን አይደለም። ኖርማሊ የግድ ግሬድ ማድረግ ይፈልጋል። እኔ ደግሞ ለትምህርት የሄድኩት አልችልም፣ እሱን አይ ቲንክ በዚህ ነው ያለው። ብዙ ታሪክ አለው ዴቴል የሚጻፍ ስለሆነ እንደው የሆነ ነገሩ ልናገር ብዬ ነው ሀይ አፍተር ኦል የምናገረው ነገር በጣም የምወዳት የመንፈስ ልጅ እሷን፣ መልካም ፍሬ አፍርታ ትልቅ ደረጃ ላይ ድርሳ እንዳይ ነው የምፈልግ። የእሷ አባት አባት ብላ ነው በቃ፣ ስቲል እኔ አባት ነኝ ለእሷ መጠሪያው ነው። ያም በመሆኔ አምሶ ፕራውድ ሀይባ። በጣም ይቅርታ። ከዚህ በላይ ባልነገር አመሰግናለሁ። ሳይገባ ነው ታሪኩ ያለቀው። ማለት ፍቃችሁ ተቋጭበት ካለቀ ተለያያችሁ። እኔ ጋር አይቋጭም መቼም። ሀቢባ ከእሷ ጋር የሚመጣው መልእክት ግን ፋሚሊ ጫና ስላለ ከዚህ በኋላ የራስህን ህይወት ብትኖር የሚል ቴክስት ተጽፎልኛል። ከዛም በኋላ ነው ነገሮችን። አግብታ ባሏ የሞተባት የወለደች ሴት እንዴት ነው እስቲል በቤተሰብ ቁጥጥር ውስጥ የምትሆነው አንዲት? ለእኔም ትልቁ ታሪክ እሱ ነው። አይቲንክ ቢዝነስ ማን ናቸው ብዬሻለሁ እንደዛ አይነት ሰው ነው የሚፈለገው። ያ አይ ነው የሚፈለገው እንደዛ ስለሆነ ከፍተኛ ጫና አደረጉባት አይደል። ነው እንግዲህ የኔ መራቅ ኦር ደግሞ ከእሷን የምጣ አላውቅም። እንግዲህ የተፈጠረው የእሷ ፍላጎት ሊሆን ይችላል፣ ፋሚሊ ይችላል እንጂ አላውቅም። ከኔ በኩል ያለውን ነው። አዎ የው ከአንተ ጠንከር በርታ እንድትልና ህይወት ክን እንድትቀጥል ወደሚቀጥለው ህይወት እንድትሄድ አንድ ነገር ልንገርህ፣ ሴት ልጅ ከፈለገች አይደለም ቤተሰቦቿ ፈጣሪን አሰራም። ስለዚህ ቺ ሰው ብትፈልገህ አንተ አደለም አግብታ ባሏ ሞቶባት የወለደች ሲት ቀርቶ ገና ያላገባቸው ቤት ውስጥ የምትለው የእናትና ያባቷን እንጀራ የምትበላ ስት እንኳን አፍቅራ በፍቅሯ ስትል የቤተሰቦቿን ቤት ጥራ ትወጣለች። ስለዚህ ሰ አትፈለጅ ሰው አልተ ህይወት ክፍለ ነው ሳል ረዳ ቀርች አደለም ያላ ለማለት ደግሞ ፕራክቲካሊ ሰው የመሆንን ልክ ያየውባት ነች ያን መፍረድ አቅቶኝ አርለም እንደዛ አይነት ደከመ ሰው ነ መወደድ ቋንቋ ነው። እየሄድ ሁሌ ትጠይቃታለ እድሜ ልክ ስከ በትክክል ግን እሷ ላይ ያለው ነገርም አይዶን ምን አትሞስፌር እንደሆነ አላቅም። ከሰውነት ልክ በላይ ደግሞ እሷ ያቃታሉ አረጋግጫታለሁ። የመኖርን የመውደድ ሰው ላስመሰል ልክ በዛ ልክ ያስመስልም አራታ እያስመሰልች አደለም ወንድሜ በቃ እንዲህ ሪሌሽንሽፕ እኮ እድሜ ልክ አደለም የሚበቃ ሰአት እኮ አለ። ኦፍኮርስ እሱን አምናለሁ። የሆነ ቦታ ላይ የትኛውም ነገር በቃ ሊድ ይችላል ያ ያ እሱን ወስዳለሁ። በእኔ በኩል ያለው ሆነው ግን የሚጻፈው ብዙ ነገር አለው አልባይ በትንሹ ይላቀፍላችሁ ብዬ ነው መሰግናለሁ። የሚጻፈውን ጻፈው ወንድሜ፣ እኔ ግን አንድ ነገር ልንገርህ። ሰዎች በቃኝ የራስህን ህይወት ሩ የራስ ህይወት ጀምሬያለሁ ምናምን ካሉ ግናስጨንቃቸው አይገባቸው ላይ ኦኬ ብለን የራሳችን

አንቺን መከታተል ከጀመርኩ አመት አለፈኝ። አንድም ቀን አስቸግሬሽ፣ አንድም ቀን ሰው አስቸግሬ አላውቅም። ሁለት ወር ሆነኝ ወላህ አስገቢ ማለት ከጀመርኩ። አይሻ እሙ፣ የዘይድ የሐርቧ ማሬ፣ ምክንያትሽን ጻፊ። አስገቢኝ ብቻ እኮ እዚህ ቤት አያስገባም። እሙ፣ እሙ፣ አይሻ ጻፊ። ምንድን ነው የፈለግሽው? ይሄን ፈልጌ ነው ስትይኝ ያስገባሻለሁ። ምክንያት ካልተጻፈ ገብተሽ ምልቲ ነው አፍቃሪ ነሽ? ታካሚ ነሽ? ወይንስ የገንዘብ እርዳታ ፈልገሽ ነው? ችግር ላይ ነኝ፣ የገንዘብ እርዳታ አይደለም ነው። ከነዚህ አራቱን አንዱን ጻፊ። ምክንያት ሳትጽፍ ኢንቫይት አታርጊያት። ሱፍዬ ስክሪን ኢንቫይት አደርግሻት ይለኛል። ምክንያት አልጻፈችም እኮ። የገንዘብ እርዳታ ፈልጋ ቢሆን ማሰባሰብ አልችልም። የገንዘብ እርዳታ አይደለም። በደላላ ብር ተበልተውኝ ነው ዘመዶቼ። ወይኔ ዛሬ ሰኞ ነው። የአፍቃሪዎች ቀን ነው ዛሬ። የፍቅር ክሊኒክ ነው ዛሬ። ዩስራ ኢንቫይት አድርጌሻለሁ። የፍቅር ክሊኒክ ነው ነገ። ነው የደላላ እንደዛ ተነጋገር ነው እሺ። እየጻፍን ነበር እኮ ቅድም የውላችሁ ከሰኞ እስከ እሑድ ጻፍን። ከሰኞ እስከ እሑድ ጻፍን። ከዛ ሰኞ የፍቅር ታሪክ አለ። ማክሰኞስ? የችግር ቀን ማክሰኞ ሀዩ አካውንትሽ ፕራይቬት ነው ፕሊስ አስረዱልኝ ሀዩን ሀዩ ኤስኦኤስ አድርገሻል አካውንትሽ ፕራይቬት ነው ውዴ ሰናይ ተስፋዬ አስተማሪ ታሪክ አለኝ። አካውንትሽ ፕራይቬት ነው ውዴ ማክሰኞ ምን ይሆን ሰኞ ሰኞ የፍቅር ታሪክ ብለናል ነገሩኝ ቤቱ የተስማማበትን ነው የምናደርገው? ሰኞ ሰኞ የፍቅር ታሪክ፣ ማክሰኞ ማክሰኞ ችግረኛ እንበለው፣ ችግርተኞች፣ ችግር ላይ ያሉ ሰዎችን የምናዳምጥበት፣ ችግር ላይ ችግር የሚፈታበት ማለት ነው። ችግር ላይ ያሉ እሺ። ሮብ የፍቅር ታሪክ፣ ሀሙስ አይነት ችግር ውስጥ ብዙ ነገር አለ። በደላላ ብር የተበሉ ችግር ነው። መዳን ቤት እየተበደሉ ያሉ ችግር ነው። ከሰው ጋር ተጣልተው መታረቀው የፈለጉ ችግር ነው። ስለዚህ ሀሙስ ሀሙስ የትዳር ፈላጊዎች እናድርገው። እንደ ትዳር የምትፈልጉ በጣም ብዙ ትዳር የሚፈልጉ ሰዎች አሉ። አፋላጊ ሀሙስ

ስፔሻል ኒድ ምናምን እሱ ማታ ነው ከአስራ ሁለት ሰዓት ጀምሮ። ይሄ ከአስራ ሁለት ሰዓት በፊት ቀን ላይ ነው የምላችሁ። ስለ ትዳር ፈላጊዎች እሁድ ሁድ የትዳር እኔ የሚያበሻ ቀሚስ ለብሼ ዘንጬ ስለምመጣ ደስ ይላል። እሁድ ሁድ የትዳር ፈላጊዎች ከዛ ከወደፊት ሀቢባ ቤት ተዋውቀን የተጋባን ትባባላላችሁ። የተዋወቃችሁ ስትባሉ የፍቅራችሁን ታሪካችሁ ስትናገሩ አንድ ሀቢባ የምትባል ቲክቶክ ላይ ነበረች፣ ትዳር የምታገናኝ እና እሷ ቤት ትዳር እፈልጋለሁ ብዬ ገብቼ፣ እሷም ትዳር ፈልግ ገብታ ነበረ። ሁለታችንም ቪዲዮ አውርተን፣ ሀቢባም የላይፏ ባለቤት ፖስቷ ማለት ነው፣ ወረቀትና እስክሪብቶዋን ይዛ መጠየቅ ጀመረች። ስምሽ ማን ነው? ስምህ ማን ነው? እድሜሽ ስንት ነው? እድሜ ስንት? ስራ ምንድን ነው? ስራሽ ምንድን ነው? የት ሀገር ነው የምትኖሪ ምንድን ነው የምትወዱ የምግብ አይነት ምንድን ነው የምትወዱ የምግብ አይነት የሙዚቃ አይነት ምናምን ብላ ጠይቃ አስተዋወቀችን እና ቃማችን ታደረጉ ከሆነ